የሞተም ይሁን በሕይወት ያለ ሆኖ ሩቅ የሚገኝን ሰው በጭንቅ ሰዓት መጣራትና ከጭንቅ አውጣኝ፣ ጠብቀኝ፣ ድረስልኝ ማለት ይቻላል እንደሚሉና እዚህም ደሊል ብለው የሚያቀርቧቸው ነገሮች እንዳሏቸው ጠቅሰን በሐቂቃው ግን አህለ ሱንና ወል ጀማዓ ዘንድ ኢስቲጛሣ ሙታንን መጣራት እንደማይቻል ሽርክ እንደሆነ ደሊል ብለው ያቀረቧቸው ነገሮችም የተወሰኑት ደዒፍ እንደሆኑ የተወሰኑት በመሠረቱ ሶሒሕ ቢሆኑም እነሱ ደሊል ብለው ላቀረቡለት ነጥብ ደሊል እንደማይሆኑ ጠቅሰናል። ዛሬም በአላህ ፈቃድ የምናየው አላዋቂዎችን ለማደናበር ኢስቲጛሣ ይቻላል ብለው እንደ ደሊል ከሚያቀርቧቸው ነገሮች የተወሰኑትን አንስተን መልስ የምንሰጥበት ደርስ ይሆናል። የዛሬው ነሆ ኢስቲጛሣ ይቻላል የሞቱ ሰዎችም በህይወት ላሉ ሰዎች ጥቅም ማስገኘት ይችላሉ ብለው እንደ ደሊል ካቀረቧቸው ነገሮች መሃል አንዱ አልበይሃቂ እንዳስተላለፉት ጠቅሶ ኢብን ሐጀርም ሷሂህ ነው ብለውታል ብሎ አብዱላህ አልሐራሪ ያስቀመጠው ደሊል ነው። ይኸውም ከአቡ ሳሊሕ ከአዕመሽ ከአቡ ሳሌሕ እንደተወራው ማሊክ ዳር በመባል የሚታወቅ ሰው በዑመር ብኑል ኸጣብ ዘመን ሰዎችን ድርቅ አጥቅቷቸው አንድ ግለሰብ ወደ ነቢዩ ቀብር ሄዶ፣ አንተ የአላህ መልእክተኛ ሆይ ለእመትህ ዝናብ ጠይቅ፣ እንሆ ችግር ላይነው ያሉት አላቸው። ነቢዩ ዓል ሰላት ወሰላም ወደዚህ ግለሰብ በህልሙ መተው፣ ወደ ዑመር ሄደህ ሰላምታ አድርስለት፣ ዝናብም እንደሚያገኙ ንገረው፣ እናም ከይስሆን ከየስሆን በለው አሉት። ግለሰቡም ወደ ዑመር መቶ። ያየውን ነገር ነገረው። ዑመርም ይህ ሲነገራቸው ያረብ ረብ ማ አሉ ኢላ ማ ዐጀዝቱ ዐንሁ አሉ የሚል ደሌላ አቅርባ። እንደዚሁ ተቀራራቢ በሆነ ቂሷም ከሰይፍ እብን ዑመር በተላለፈው መሰረት አንድ ግለሰብ የሙዘይና ጐሳ የሆነ ከድርቁ ዘመን ላይ ቤተሰቦቹ በግ እንዲያርድላቸው ጠየቁት። የለኝም አላቸው። በጣም ሲያስቸግሩትም አንዲትም በግ አረደ። የታረደችው በግም አጥንት እንጂ ምንም አይነት ስጋ አልነበራትም። አጥንት እንጂ አልተገኘም። ይሄኔ ያሙሐመዳሁ አለ። ምሽት ላይ ነቢዩ ሰላቱ ወሰላም በህልሙ ዋየ፣ አብሽር ነቢዩ ሰላቱ ወሰላም አብሽር፣ ወደ ዑመር ሂድና ሰላምታ አድርስለት፣ ከዛ ለሁ አንተ እስከ ማቅህ ድረስ በለህ ሰው ነበርክ በለው አሉት። ለዑመር መተው ነገራቸው። ዑመር ደንግጠው ሚንበር ላይ ወጡ። ከዛ በኋላ ከእኔ ያያችሁት ስህተት፣ ጎድለት፣ ጥፋት አለ እንዴ ብሎ ህዝቡን ጠየቀ። በጭራሽ ካንተ ያየነው ነገር የለም አሉት። ከዛ በኋላ ለምን እንደጠየቃቸው ዑመርን ጠየቁ። አንድ የሙዘይና ጎሳ የሆነ ሰው አሕባሾች እንደሚሉት ሶሓቢ ነው ይላሉ። በጭራሽ ግን ሶሓቢ አይደለም ወደ እኔ መጥቶ የነገረኝ ነገር አለ አላቸው። ከዛ ኹጥባ አደረገ አጠር ያለ ሶላትም ሰገደ።

ሰሓቢ ነው ብሎ ተናግረዋል፣ ዐብዱላሂ አልሐረሪ። አስከትሎም እስቲጋታና ተወሱል አንድ ነው። እነዚህ ሰዎች በነቢዩ ተወሱል አድርገዋል፣ ከጭንቅ አውጣን፣ ዝናብ አምጣልን ብለዋል። እመትህ ተቸገረ፣ ዝናብ አጣ ብለው ለነቢ ዓለይሂ ሶላቱ ወሰላም ተናግረዋል። ወደ ነቢዩ ቀብረም ሄዶ ከረሱል ዓለይሂ ሶላቱ ወሰላም ከጭንቅ መውጣትን፣ ዝናብ ማግኘትን ጠይቀዋልና እስቲጋታ ይቻላል፣ ዐብዱላሂ አልሐረሪ በሌላ መልኩ ደግሞ እንደተናገረው ታላቁ ሱሐቢ ብላል ኢብኑል ሐሪስ ሐሻህ ወከላህ በጭራሽ የሚያደርግ ሰው አይደለም። ወደ ነቢዩ ቅብር መጥቶ ነቢን አለይሂ ሰላቱ ሰላም እስቲጋታ ጠይቋቸዋል። ዝናብ አጣን ብለዋል፣ ተወሱልም አድርጓል። ሱሐቦች ይህን ያደረጉት ወይም ደግሞ በሱሐቦይ ዘመን የነበረው ማሊኩ ዳር የሚባለው ሰው መጅሁል፣ ማንነቱ ማይታወቅ ሰው ነው። ይህን ያደረጉት ተወሱልና እስቲጋታ ቢቻል ነው ይህንንም ከበይሀቂ ከእብኑ ከቲር ዘግቦ ሲያበቃ አበቃ አልሓፊዝ እብኑ ሓጀር ሰሒሕ ነው ብለውታል አንዳንዶች እብኑ ከቲር አልብዳይ ወኒሃያ ላይ ማስቀመጣቸውን ሰሒሕ የመሆኑ ደሌል ሊያደርጉ ይችላሉ። የሲራ ክታቦች ላይ ሰሒሑም ዶዒፉ ነው የሚቀመጠው ሲራው የተነገረ ካለው ሰው ጋር ተያያዥ የሆኑ ነገሮች በሙሉ እዚያ ይቀመጣሉ ዒልም ያለው ሰው ዑለሞች ሰሒሑንና ዶዒፉን ለይተው ያወጣል እብኑ ሐጀር አልአስቀላኒ ሰሒሕ ነው ብሎታለም ብሏል። የዚህን መልስ ወደ በኋላ ምናገኝ ይሆናል። እዚህ ጋር ደሊል ብለው ላቀረቡት ነገር በጥቅሉ መልስ የሚሰጠው በሁለት መንገድ ነው። አንደኛው ከሰነዱ አንጻር ይህን ሐዲት ወደ እኛ ያስተላለፉ ሰዎች ማን ናቸው? የሚታወቁ የሚታመኑ ሰዎች ናቸው ወይሚልሶሆን ሁለተኛው መትኑ ነው። እሱ ላይ ያለው መልእክት ሐሳቡ ማለት ነው። ሰነዱን በምናይበት ጊዜ የተላለፈው ከአዕመሽ ከአቢ ሷልሕ ከማልክ ዳር ነው

ነገር ግን አቡ ሳሌሕ ከማሊኩ ዳር ነው የዘገበው አለ። እስከ አቡ ሳሌሕ ድረስ ያሉ ሰዎች ማንነታቸው እንደሚታወቅ እንረዳለን ከዚህ አነጋገር። ሶሒሕ ነው ያሉት እስከ አቡ ሳሌሕ ድረስን ድረስ ነው። ከአቡ ሳሌሕ በኋላ ያለው ሶሒሕ እንደሆነ አያሳየም። ያገላለጻቸው ሐዲሱ የተዘገበበትን ሰነድ የተወሰነ ክፍሉን ሶሒሕ ነው ማለታቸው ሐዲሱ ሙሉ በሙሉ እስከ መጨረሻ መልእክቱም ጭምር ሶሒሕ ነው ማለት አይደለም። ምክንያቱም ማሊክ ዳር የሚባለው ሰው መጅሁል ነው፣ ማንነቱ አይታወቅም። አምስት መቶ ሰማንያ አምስት ላይ ተወልደው ስድስት መቶ ሃምሳ ስድስት ላይ ሞቱ። ታላቁ የሓዲስ ኢማም አልሙንዘሪ ረሕማ ላህ ተዓላ፣ እንደዚሁ አልሓፊዝ አልሃይተሚ ራሕመቱላህ ዓለይህ ላ አዕሪፉሁ ብለዋል። ይህ ማሊክ ዳር የሚባለው ሰው አናቀውም ማን እንደሆነ ከዑለሞች ከሐዲስ ሰዎች አይደለም በለ በዚህም ማሊኩዳር የሚባለው ሰው ባለመታወቁ ምክንያትም አልዐላመቱል አልባኒ ረሒመሁላህ ታዓላ ይሄ ቂሷ ደዒፍ ነው ውድቅ ነው ብለዋል። ምክንያቱም ማሊኩዳር ማን እንደሆነ አይታወቅም። አንድ ሐዲስ ሰሒሕ ይባልና ተቀባይነት ያገኘ ዘንድ ያስተላለፉ ሰዎች በዐዳላ በዶብጥ የሚታወቁ መሆን አለባቸው። አዳላ ታማኝነት ማለት በዲናቸው የሚጠረጠሩ መሆን የለባቸው ዶብጥ ደግሞ ሒፍዛቸው ጠንካራ መሆን አለበት። እነዚህ ሸርጦች ከጎደሉ ሐዲሱ ደዒፍ ያወራው ሰው እንኳ ማንነቱ በትክክል ቢታወቅ ሕፍዙ ላይ ችግር ካለበት በሌላ መልኩ ካልተጠናከረ ሐዲቱ ተቀባይነት ያደ እነዚህ መሰረታዊ የሚባሉ ሸርጦች እዚህ ላይ ያሉ ማሊኩ ዳር የሚባለው አቡ ሷሊሕ ከሱ ያስተላለፈው ሰው ማንነቱ አይታወቅም። የሐዲስ መሪዎች አናቀውም በላ ኢብኑ አቢ ሐቲም ረህመሁላሁ ተዓላ በጣም በዕልም የታወቁ ሐዲት ላይ ጥልቅ እውቀት ያላቸው ሰው ከመሆናቸው ከመሆናቸው ጋ ግለሰቡ ከሱ ሐዲት የሚወሰድ በዕልም የሚታወቅ ሰው እንደሆነ አልገለጹም። አቡ ሳሌሕ ብቻ ከሱ እንዳወራን የጠቀሱት እብኑ ሐጅር ረሕማሁ ላህ ተዓላ ብሰነድን صሒሕ ብእስናድን صሒሕ ማለታቸው ከዚህ ጋር አይጋጭም። ብእስናድን صሒሕ ያሉት እስከ አቡ ሳሌሕ ያለውን ከአቡ ሳሌሕ በኋላ ያለውን صሒሕ መሆኑን አያሳይም። አነጋገራቸው ሃላፊነትም አልወሰዱም። ከዛ ቀጥሎ ላለው ማጣራት እንደሚያስፈልግ ለመግለጽም ነው። ከአቡ ሳሌሕ እስከ አቡ ሳሌሕ ሰሒሕ በሆነ ሰነድ ያሉት ሰነዱ በሙሉ ሰሒሕ ቢሆን ከአቡ ሳሌሕ አይሎም ነበር። ዐማሌ ክዳሩ ብለው ያስተላልፎ ነበር። ቀጥታ ክሳውን ከተናገረ ሰው ከራሱ ይዘገቡ ነበር። ክሳውን ከተናገረው ሰው ከራሱ አንስተው የተናገሩት ሳቸው ቅሳውን ተናግሯል ብሎ ከተናገረው ከአቡ ሳሌሕ እስከ አቡ ሳሌሕ ሰሒሕ ነው። ከአቡ ሳሌሕ በኋላ ያለውን ግን ሰሒሕ መሆኑን አልተናገርም። ማጣራት ያስፈልጓል። ይህ የተደረገበት ምክንያት የሐዲስ ዕለሞች ዘንድ ነው የሚታወቀው፣ ሃላፊነትን ከራሳቸው ላይ ለማውረድ ነው። እኔ እስከዚህ ሶሒሕ መሆኑን አውቃለሁ። ከዛ በኋላ ያለው ሰነድ ግን ባለ ጉዳዩ ድረስ ያለው ሰነድ ሶሒሕ ነው አደለም ማቀው ነገር የለም ማጣራት ያስፈልገዋል ለማለት ራሳቸውን ከሃላፊነት ለማውጣት ዕለሞች ይጠቀማሉ። እንደ በመሆኑም ከመሆኑም አጣሩ ብለው ሳለ ኢብኑ ሐጀር ሙሉ በሙሉ ሐዲሱን ኢብኑ ሐጀር ሶሒሕ ብለውታል ብሎ መናገር የአማና መጉደል ነው።

አልከቢር ሙዕጀም አልከቢር ላይ ዘግበውታል። እስከ ማልክ ዳር ድረስ ያሉ የዘገቡ ሰዎች ታዋቂ ናቸው። ወማሊ ኩዳር ኢለ አሪፉ አዕሪፉ፣ ማሊኩዳር ደግሞ ማን እንደሆነ አይታወቅም። ማሊክ ኩዳር ነው በዑመር ዘመን እንዲ እንዲህ ነገር ተከስቶ አንድ ግለሰብ ወደ ነቢይ ቀብር ሄዶ የኡመቱን ሁኔታ ለነቢ ነገራቸው። ነቢዩ በሕልሙ መጥተው እንዲህ አሉት። ኢለአኺሪ ብሎ ያስተላለፈው ሰው ማሊኩ ኩዳር ነው። እስከ ማሊኩዳር ያሉ ቅሳውን ያስተላለፉ ሰዎች የሚታወቁ ሰዎች ናቸው። ሰነዱ ሶሒሕ ነው። ማሊኩ ዳር ግን ማን እንደሆነ አይታወቅም። ዋናውና ትልቁ ሚና እየተጫወተ ያለው ሰው ማንነቱ አይታወቅም። ለመሆኑም ሰነዱ ደዒፍ ነው። እነሱ ደሌል ብለው ያቀረቡት ነገር በአንደኛ ደረጃ ይህን ክሷ ያስተላለፈው ዋናው ሰው ማን እንደሆነ አይታወቅም። ማንነቱ ማይታወቅ ሰው ደግሞ ዕልሙ ተቀባይነት ሐዲሱ ተቀባይነት የለው። ሙስጠለሃል ሐዲስን አንብቡ በሰፊው። ባለፈው ጥቅስ ነው። ጀማሪ ለሆነ ሰው ካሁን ቅድም ላልተማረው ተማረው ሰው በአንዴ ሊገባ የማይችል ትምህርት ከመሆኑ አንፃር ሁሉን ነገር እዚህ ጋር እናብራራ ጊዜ ማባከን ሊሆን ይችላል። ደረሳ ሆነው በአሕባሽ ፍክራ መታሰር የሆኑ ሰዎች ሊገባቸው ይችላል። ሐዲቱን ያስተላለፈው ሰው መጅሁል ነው። መጅሁል የሆነ ሰው ደግሞ እሱ ያወራው ሐዲስ ተቀባይነት የለውም፣ ውድቅ ነው። በአቡ ሷሊህና በማሊኩ ዳር መሃል ክፍተት ሊኖር ይችላል። ምክንያቱም አቡ ሷሊህ ቅሳውን ከእሱ ካስተላለፈው ከማሊ ኩዳር ጋር ተገናኝቷል፣ አልተገናኘም የሚታወቅ ነገር የለም። ምክንያቱም ሼኹ አልታወቅም፣ መቼ እንደሞታ አይታወቅም። አን ብሎ ነው ደግሞ ያወራው። ነገረኝ፣ ቀጥታ ከሱ ሰማሁ አላለም። ሓደተና አክበረና ሰሚዕቱ አላለም። ከሱ ብሎ አን ብሎ ነው ያወራው። ሌላ ሰው ነግሮትም ሊሆን ይችላል ማለት ነው። እንደዚሁ ደግሞ ትልቁ ነጥብ የዚህን ቅሷ በዒፍ መሆኑን የሚያሳዩ ትልቁ ነጥብ ያስተላለፈው ማሊ ኩዳር ብቻ ነው። ይሄን ክሷ ያስተላለፉ ሰዎች በሙሉ ሄዶ ሄዶ ከማሊኩ ዳር ነው የሚሉት። ማሊኩ ዳር በተናገረው መሰረት ነው የሚሉት። ከሱ ውጭ ማንም አላወራው። የተለያዩ ነጥቦችን የተለያዩ ጉዳዮችን በርካታ ሶሐቦች ያስተላልፋሉ፣ በርካታ ታቢዒዎች ያስተላልፋሉ። አንዳንዴ በመቶዎች የሚቆጠሩ ሌላ ጊዜ በአስሮች የሚቆጠሩ አንዳንዴ ሁለት ሶስት ሰዎች ብቻ ላይ ያስተላልፍ ይችላል። አንዳንዴ አንድም ሰው አስተላልፎ ሰነዱ ሰላም ከሆነ ግልጽ ከሆነ ተቀባይነት ያገኛል። ላከነዚህ ጋር የዓቂዳ ጉዳይ የኢማን ጉዳይ የተውሂድ ጉዳይ ላይ ደሊል ያደረጉ ያለው አንድ ግለሰብ ብቻ ያስተላለፈው ነው፣ ሒፍ ነው ማንነቱ አይታወቅም? እውነት ይህ ነገር ተከስቶ ቢሆን ሌሎች ሰሓቦች ሌሎች ታቢዒዎች ለምን አላስተላለፉትም? ዑመርን ያስደነገጠ ጉዳይ ነው። ሰዎችን ሰብስቦ ሚንበር ላይ እንዲወጣ ያደረገ ጉዳይ ነው። ዑመር ተጨንቀው ከእኔ የምታውቁት መጥፎ ነገር አለ እንዲብለው እንዲጠይቁ ያደረገ ጉዳይ ነው። በክሱሳው መሠረት ዑመር ሚንበር ላይ ወተው ሰዎችን ካናገሩ በዚህ ምክንያት ኢስቲስቃእ ከሰገዱ ኹጥባ ካደረጉ በዘመኑ የነበሩ ሰዎች ሁሉ ለምን አላወቁትም? ከማሊክ ዳር ውጪ ያሉ ሰዎች ለምን አላስተላልፉትም? ማንነቱ የማይታወቅ መጅሁል የሆነ ሰው ብቻ ከዛ ሁሉ ሰው በዑመር ዘመን መዲና ላይ ከነበሩ ሰዎች ውስጥ እሱ ብቻ እንዴት አስተላለፈው? ሌላ አብሮት የሚያስተላልፍ ሰው ለምን ጠፋ? እውነት ተከስቶ ቢሆን ብዙ ሰዎች ያስተላልፉት ነበር። ከማሊክ ዳር ውጪ ማንም ማንም አላስተላለፈው። ይሄን ነገር በህይፍ እንደሆነ ያሳያል። ያስተላለፈው ብቸኛው ሰው ማንነቱ አይታወቅም። ማንነቱ አይታወቅም ያሉትም የሐዲስ ሊቃውንት ናቸው።

ነቢዩ አደብ ያስተማሩት ሰው ነው። ከጌታው ጋ ያስተዋወቁት ሰው ነው። አልሐይ አልቀዩም የሆነውን አላህን ትቶ ነቢን አይጠይቅም። ክሷም ካስተላለፉ ከሌላ ሰዎች ውስጥ ለየት ባለ መልኩ ቀብር ላይ ሄዶ የጠየቀው ቢላል ኢብኑል ሓሪስ፣ ነው ብሎ የተናገረው ደግሞ ሰይፍ ብኑ ዑመር ብቻ ና ብቻ ሰይፍ ብኑ ዑመር ደግሞ ሓዲት ላይ ደዒፍ ለመሆኑ ከሱ ሓዲስ መዘገብ እንደማይቻል ሓዲት ለማስተላለፍ ብቃት እንዳሌለው።

ከምንም አይቆጠርም። እዚህ ግባ የሚባል ሰው አይደለም። ማንነቱ አይታወቅም። እዚህ እንደተደገሰ ደግሞ አንድ ሳንቲም ከሱ ይሻላል። በዚህ የተፈለገው እሱ ሐዲት ብሎ የሚያስተላልፈውን ነገር ነው እንጂ ግለሰቡ ሙስሊም ከሆነው በአላህ ካመነ ሶላት ከሰገደ ትልቅ ክብር አለው፣ አላህ ዘንድ የተከበረ ነው። ይሄ ልብ መባል አለበት። ግለሰቡን ሸክሲያውን አይደለም። እንደዚህ ያደረጉ ያሉ እንደዚህ ያሉ ያሉ ወይላ ወለቀድ ከረምና በኒ አደም ተብሏል። እሱ ከሚያወራው ሐዲት ፍልስ ይሻለዋል።

በሙናፊክነት ተጠርጥሯል ብለዋል። ይህ ከመሆኑ ጋር ሰሐቦችን በዚህ የሚጠረትር ሰው አላህን ሊፈራ የኻቲማው ነገር ሊያሰጋው ይገባል። ከሰነድ አንጻር ሐዲቱ ውድቅ የሆነ ሐዲት ሲሆን፣ ከመትን አንጻር ስናየው ደግሞ ሰነዱ እንኳ ሰሒሕ ቢሆን ውስጡ ላይ ያለው መልእክት ከሸሪያ ጋር ይጋጫል። ዝናብ ሲጠፋ በሸሪያ መደረግ ያለበት ሰዎች ተሰብስበው ወጥተው ተውበት አድርገው እስትግፋር አድርገው ሰደቃ ሰጥተው አላህን ዝናብ መጠየቅ ነው። ነቢይ አስተማሩት፣ ይሄው ሶሐቦችም ያደርጉ የነበረው ይሄ ነው። ከሳቸው በኋላ የትኛውም ሶሐቢ ነቢዩ ከሞቱ በኋላ ዝናብ ጠፋብን ብሎ ነቢዩን ቀብራቸው ጋር ሄዶ አልጠየቅም። ጠይቋል የሚሉ ሰዎች ሁሉ እየዋሹ ነው። እንደ ጠየቀ ክሳ ተብለው የሚዘገቡ ነገሮች በሙሉ ዒፍ ናቸው። ሶሐቦች በሕይወት እያሉ፣ ታቢዕዎች በሕይወት እያሉ ያልተደረገውን ነገር እኛ ልናደርግ አይገባም። በዴን ለአዲስ ነገር ልንለጥፍ አይገባም። ለናፍሲያቱ ሱሐቦች ምንም ከዛ ወዲያ የነበሩ ሰዎች እስትስቃ ይሰግዳሉ። በተጨማሪ እስትስቃ ከመስገድ ጋር ሷሊህ የሆኑ አላህን የሚፈሩ ምናልባትም የነቢ ቤተሰብ የሆኑ አህለል በይት የሆኑ ሰዎችን ዱዓ እንዲያደርጉ እነሱ እንጠይቁ ነበር። ሷሊሆች በሕይወት ካሉ በዱዓቸው ተወሱል ማድረግ ይቻላል። ከሞቱ በኋላ ግን ተወሱል ማድረግ አይቻል። ሰሐባዎች ሪድዋኑላሂ ዓለይህም ተወሱል ይቻላል፣ እስቲጛሣ ይቻላል ብለው ቢያምኑ ለምን በአጠቃላይ ግር ብለው ቀብሩ ጋር ሄደው ዱዓ ያደርጉም ነበር? ለምንስ ዓባስን የነቢዩን ኣጎት ዱሓ እርግልን ኢሉታል ነቢን ቀጥታ ለምን አይጠይቋቸው? ዑመር ያደረጉት ይህ ነው። በዑመር ዘመን ዝናብ ጠፍቶ ሶላተል ኢስቲስቃእ ሰግደው ጌታችን ሆይ ነቢዩ ያሉ ነቢዩ ለመነውልን ዝናብ ትሰጠን ነበረ እንሆዋሁን በነቢዩ በአጎታቸው በዓባስ ዱሓ ዝናብ ስጠን በለው ዓባስን ዱሓ አድርግ ብለውታል። ቀጥታ ያ አላህ በዓባስ ይሆንበህ ዝናብ

ይህ ቅሷ አሉ ቀደም የጠቀስን ነው። ማሊኩ ዳር ያስተላልፈው ቀብር ጋ ሄዶ ነብዩን ዝናብ ጠፋ ብሎ አናገራቸው፣ በህልሙ መጥተው ዑመርን ሄደህ እንዲህ እንዲህ አድርግ በለው አሉት የሚባለው ቅሷ ሰሒሕ ነው እንኳ ቢባል ነብዩ ከሞቱ በኋላ በሳቸው ተወሱን ለማድረግ እንደዚሁ ደግሞ ኢስቲጛሣ ለማድረግ ደሊል ሊሆን አይችልም አሉ። ምክንያቱም ይሄን ያስተላልፈው ሰው በህልም ቀብር ጋር ሄዶ ጠየቀ፣ በህልሙ እንዲህ ተባለ የተባለው ሰው ማንነቱ አይታወቅም፣ መጅሁል ነው። ሶሐቦችም ደግሞ የዚህን ተቃራኒ ነበር የሚያደርጉት ዝናብ ሲያጡ እስቲስቃ ሰግደው ዱዓ ነበር የሚያደርጉት ሶሐባዎች ከማንም የበለጠ ሸሪዓን ያውቃሉ ከነሱ ውስጥ የትኛውም ሰው ነብዩን ዝናብ አጠጣም ብሎ የጠየቀ ሰው እንዳለ አይታወቅም በታሪክ በዑመር ዘመንም ችግር ሲከሰትና ዝናብ ሲጠፋ አልዓባስ የነቢዩ አጎት ዱዓ እንዲያደርግ ነው የጠየቁት ሰሓቦች በሙሉም ለምን ከአልዓባስ ትጠይቃለህ ነቢይን ለምን አንጠይቅም ብለው አልተቃወሙም ከዚህም ሐቁና መደረግ ያለበት ይህ እንደሆነ እንረዳለን። ቀብር ጋ ሄዶ ነቢን ጠየቀ በህልሙም ነቢዩ እንዲህ እንዲህ አሉት የተባለው ነገር ውድቅ ነው፣ ከሸሪያ ጋር የሚጋጭ ነገር ነው፣ ወደ ሽርክም በር የሚከፍት ነው። ቀብር ጋ ሄዶ ነቢን የጠየቀው ብላል ብኑል ሓሪስ ነው የሚለው ዘገባም ሰሒሕ አይደለም፣ በሰነድም ትክክለኛ በሆነ ሰነድም የጸደቀ ነገር አይደለም። ሰሒሕ ነው እንካ ቢባል

ኮኖም እነሱም አላደረጉትም፣ ሌሎችም ሰሐቦች አላደረጉትም። ቅድም እንዳልነው ደግሞ አረግ የተባለው ሰሓቢ ብላል ብኑልሓሪትም አላደረገም። ሰሒሕ ሰነድ የለም እንዳደረግ የሚያሳይ። ካለው ተናግሯዋል። ፈትሐልባርን ተሕቅ ባደረጉበት ንግግራቸው ሰሒሕ ነውን? ዕመር እብኑልኸጣብ ነቢዩ ያሉት አልከይሰልከይሰን ያሉት በለሁን እንጂ በለሁን እንጂኔ ያሉት። ይህ ማለት ደግሞ እስቲ እስካ ማለትም አላህን ጠይቅ ንጠይቅ ቅሳውን ካብ ሰሒሒ ነው ብንል ቅሳው የሚያሳየው ዑመር ይሄን ሲሰሙ እስቲስቃ አሰገዱ ዱዓ ያደረጉ እንጂ ነቢ በነቢይ ኢስቲጛሣ አላረጉም፣ ተወሰል አላረጉም። ቀብሩ ቀብሩጋ ሄዶም አልጠየቁም። በነቢይ ሆነበት ዝናብ ስጠንማላለው ዑመርም ማዓሉ ጁሁዲን ያሉት በቅሳው መሰረት እኔ ወደኋላ እየቻልኩ ወደኋላ መለው ነገር የለም እችልውን ሁሉ አደርጋለሁ አለ ነቢ ሶላቱ ወሰላም እኔ ዝናብ አዘታችው አለሁ ምን ችግር አለው ብለው ወዲያውኑ ዝናብ አልዘነበም። መደረግ ያለበትን በሸሪዓዊ መሰረት መሆን ያለበትን አስተማሯቸው። እንደው እንደሚሉት እነሱ ተወሱል እንደሚቻል ደሊል ቢሆን ነብዩ ምን ችግር አለ አዘን ብላችኋለሁ ባሉ ነበር። ነብዩ እኮ ዘና ባልሰጣቸው፣ ነብዩ ሰለላሁ ዐለይሂ ወሰለም ምንም ችግር የለውም እሺ አዘን ባሉ አላሉ። ዑመርን ሄደህና አግራሉት ሶላ እስተስ ካ እንዲሰገድ አዘዙ። የቱ ጋ ነው ተወሱሉ ኢስቲጛሣው ያውም በህልም እኮን ከሰው ደዒፍ መሆኑ እንዳለ ሆነው፣ ማለት ህልም ደሊል ሊሆን አይችልም። በተለይ በተለይ የዓቂዳ ጉዳይ እንዴት ተብሎ ነው ቁርአን፣ ሐዲስ ደሊል የሌለበት ጉዳይ ላይ ማንነቱ ያልታወቀ ሰው በህልሙ እንዲህ እንዲህ ነገር አየ፣ እንዲህ ተደረገ፣ እንዲህ ተባለ፣ ስለዚህ ኢስቲጛሣ ይቻላል እንላለን። ሌላው ከክሷው እንደምንረዳው ክሷው ብዙ እጅ ገፍቶበታል፣ ተጨምሮበታል፣ ተቀንሶበታል፣ ተዛብቷል። አንዳንድ ይህን ክሷ የዘገቡ ሰዎች ዘንድ ቀብሩ ጋ ሄዶ ጠየቅ የሚል ነገር የለም። በተኛበት ብቻ በህልሙ እንዲህ ነገር እንዳየና ከዚያ ዑመርን መቶ እንደነገረ ነው የሚያሳይ። ሌላው ትልቁ ነጥብ ዐብዱላይ አልሐረሪ ከአሁን ቀደም ተክሰኗል። የአቂዳ ጉዳዮች ላይ ሀዲቱ ሙተዋትር ካልሆነ ተቀባይነት አያገኘም የሚል አቋም አለው። የተወሰኑ የጠመሙ ፍርካዎች ዘንድም ያለ አቋም ነው። የእሱ ብቻ አቋም አለ። አቂዳ ነክ ጉዳዮች ላይ ሀዲቱ ሙተዋትር ካልሆነ በርከት ያሉ ሰዎች ካልዘገቡት ተቀባይነት አያገኝም። ታዲያ ዚህ ጋር ምን ነው ሒፍ የሆነ ከበሒፍነትም አልፎ በሙናፊቅነት የተጠረጠረ ሰው ያለበት ከዚህም አልፎ አስተላለፈ የተባለው ትልቅ ሚና የሚጫወተው ሰው መጅሁል የሆነ ሐዲትን አንስተው የአቂዳ ጉዳይ ላይ ደሌል የሚያደርጉት፣ እነሆ ስሜታቸውን ይከተላሉ። የእነሱን አቋም የሚደግፍ ሲሆን ያገኙትን ሁሉ ደሌል ብለው ያቀርባል። ከእነሱ አቋም ጋር የሚጋጭ ሲሆን ሁሉንም ይመለሳሉ። ነሱ ሰሪሑንቃ ቢሆን ሌላው ተወስልና እስቲ ቃታ አንድ ነው ያሉበት አጋጣሚ አለ። ተወስልና እስቲቃታ በጥቅሉ አንድ አይደለም። ተወስል የሚያደርግ ሰው ተወሱል ያደረጉበት ሰው አላህ ዘንድ ባለው ክብርና ደረጃ አላህን መጠየቅ ማለት ኢስቲጛሣ ከሆነ ግን እየጠየቅነው ያለውን ሰው ራሱን ግለሰቡን መጠየቅ ማለት እንዴት ተብሎ ነው ሁለቱ አንድ ነው የሚባለው? ስሜት መከተል ልቦናን ሲያሳውረው የሰው ልጆች የሚናገሩትን አያውቁም። ባጡላቸውን ለማንገስ ማይሞክሩት ማይፈነክሎት ድንጋይ አይኖር። ሀላ ላሁ ታላ ዓለም የዛሬ ደርሳችን በዚህ አበቃል። ሳምንት ባላ ፈቃድ ቀጣ። ቀጣይ የሆነን ዑለማዎች ብዙ መሻይኾች በወልዮች ቀብር ኢስቲጛሣ አድርገዋል ተወሱል አድርገዋል እያሉ የሚያስተላልፏቸው ነገሮች አሉ። እነዚህን የምናይበትና መልስ የምንሰጥበት ደርስ ይኖረናል። አላህ ተባረከ ወተዓላ ለሁላችንም ጠቃሚ እውቀትን ከመልካም ስራ ጋር ያድለን፣ ከፊትና ስሜት ከመከተል ጠሞ ከማጥመም ይጠብቀን እላለሁ። ወሰላሙ ዓለይኩም ወራህመቱላህ ወበረካቱ።